በስማ ወወልድ በመንፈስ ቅዱስ አህዱ አምላክ አሜን። ሰላም ጤና ይስጥልን፣ ውዲያ ሚዲያ ቤተሰቦች እንደምን እንኳን ለመቤታችን ለቅድስተ ቅዱሳን ለንጽህተ ለድንግል ማርያም አመታዊ ክብረ በዓል በሰላም በጤና ደረሳችሁ። በመጽሐፈ ስንክሳራችን እንደተመዘገበ ሰኔ 20 ቀን በኬልቄዱን አውራጃ በቂሳርያ ሀገር የመቤታችን የቅዱስ ድንግል ማርያም ቤተክርስቲያን ያለ እንጨት ያለ ጭቃና ያለ ውሃ በሶስት ድንጋዮች በተወደደ ልጇ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ የታነጸበት ዕለት ነው። ይህን ዕለት በቤተ ክርስቲያናችን በየዓመቱ ከሚከበሩ የእመቤታችን በዓላት መካከል አንደኛው ሲሆን፣ ታሪኩም በአጭሩ እንደሚመለከተው ይቀርባል። ጌታችን ባረገ በስምንተኛው ዓመት ቅዱስ ጳውሎስና ቅዱስ በርናባስ ወደ ጲሊጶስ ገብተው በክርስቶስ ስም አሳመነው ብዙ አሕዛብን ካጠመቁ በኋላ ቤተ ክርስቲያን ሊሰሩላቸው ወደዱ። በዚህ ጊዜ ርዕሰ ሐዋርያት እያለ እኛ መስራት አይገባንም ብለው በሊቀ ሐዋርያት ቅዱስ ጴጥሮስ መልእክት ላኩለት። እርሱም ከቅዱስ ዮሐንስ ጋር መጥቶ ከቅዱስ ጳውሎስ እና ከቅዱስ በርናባስ ጋር በኢየሩሳሌም ተገናኙ። በዚያም በአንድ ቀን ሱባኤ ይዘው ከቆዩ በኋላ በአንድነቱ ነው ጌታችን የሞቱን አስነስቶ። በዚያም በአንድነት ሱባኤ ይዘው ከቆዩ በኋላ ጌታችን የሞቱትን አስነስቶ ያሉትን ጠርቶ ቅዱሳን ሐዋርያትን በፊልጵስዩስ ሀገር ሰብስቦ በእናቴ በድንግል ማርያም ስም ከጽንፍ እስከ ጽንፍ የሚሰራ አብያተ ክርስቲያናት ስራ ላሳያችሁ፣ ስርዓቱንም ላስተምራችሁ ሰብስቢያችኋለሁ ብሎ ወደ ምስራቅ ይዟቸው ወጣ። በዚያ ስፍራ የነበሩትን ሶስት ድንጋዮች የተራራቁትን አቀራርቦ ጥቃቅኑን ታላላቅ አድርጎ ቁመቱን 24 ወርዱን 12 ክንድ ለክቶ ለቅዱሳን ሐዋርያት ሰጣቸው። ከዚህ በኋላ ቅዱሳን ሐዋርያትም ሰምሳት ሲያገኘው እንዲለመልም ድንጋዩ በእጃቸው እየተሳለባቸው ሕንፃ ቤተ ክርስቲያኑን ሰርተው ፈጽመውታል። ሕንፃ ቤተ ክርስቲያኑ የተሰራውንም ጌታችን ባረገ በ14ኛው እመቤታችን ባረገች በ4ኛው ዓመት ሰኔ 20 ቀን ሲሆን በ21ኛው ቀን በማግስቱ ህብስተ ሰማያዊ ጽዋ ሰማያዊ ወደ ቤተ ክርስቲያን ወረደ። ጌታችንም ከእመቤታችን ጋር ከሰማያ ሰማያት ወጥቶ እመቤታችንን ታቦት ሐዋርያትን ልዑካን አድርጎ እርሱ ሰራይ ካሁን ሆኖ ቀድሶ ካቆረባቸው በኋላ ሚእዚስ አንትሙኒ ከመዝግበሩ ከዛሬ ጀምሮ እናንተም እንደዚህ አድርጉ ብሎ አዟቸዋል። በክብር በምስጋና ወደ ሰማይ አርጓል። ይህ ታሪክ ብዙ ምሳሌዎች አሉት። ይኸውም የሕንፃ ቤተ ክርስቲያኑ ቁመት በነገስታት ዘመን የነበሩት የ24ቱ ነቢያት አንድም የ24ቱ ካህናተ ሰማይ አምሳል ሲሆን ወርዱ ደግሞ የአስራ ሁለቱ ሐዋርያት ምሳሌ ነው። ሶስቱ ድንጋዮች የስላሴ አምሳል ሲሆን ከታች አቀማመጣቸው ሶስት ከላይ ህንፃቸው አንድ መሆኑ የስላሴን ሶስትነትና አንድነት ያመለክታል። የሰሩትም ሶስት ክፍል አድርገው ሲሆን ይህም የመጀመሪያው የታቦተ አዳም፣ ሁለተኛው የታቦተ ሙሴ፣ ሶስተኛው የታቦተ ኢየሱስ ክርስቶስ ምሳሌ ነው። ዳግመኛም የሶስቱ አለማት ማለትም የመጀመሪያው የጽርሃ አርያም ሁለተኛው የእዮር ሶስተኛው የጠፈር ምሳሌ ነው። አንድም በመጀመሪያው የኤረር ሁለተኛውም የራማ ሶስተኛውም የኢዮር አምሳት ነው። በኤረር መላእክት መኳንንት ዲቃናት፣ በራማ ስልጣናት መናብርት አርባብ፣ በኢዮር ኃይላት ኪሩቤል ሱራፌል ይኖራሉ። እነዚህ ዘጠኙ ነገደ መላእክት የዘጠኙ ማዕራጋተ ቤተክርስቲያን ወይም ደግሞ ማዕራጋተ ክህነት አምሳት ሲሆኑ ይኸውም መላእክት የመዘምራን መኳንንት የአናጉስጣውያን ሊቃናት የንፍቀ ዲያቆናት፣ ስልጣናት የዲያቆናት፣ መናብርት የቀሳውስት፣ አርባብ የቆሞሳት፣ ኃይላት የኢጲስቆጶሳት፣ ሱራፌል የጳጳሳት፣ ኪሩቤል የሊቃነ ጳጳሳት ምሳሌዎች ናቸው። ከዚህ በታች በምድር የሚኖሩ ደቂቀ አዳም ከቅዱሳን በቀር ወደላይ ላይ ወደ ሰማይ መውጣት እንደማይቻላቸው፣ ከመዘምራን እስከ ጳጳሳት ድረስ ያሉ ካህናትም ከእነርሱ በላይ ያሉትን ማዕረግ መስራት መፈጸም እንደማይቻላቸው ያጠይቃል። እንደዚሁም በላይ የሚኖሩ መላእክት ወደ ታች መውረድ እንደሚቻላቸው ሊቃነ ጳጳሳትም ከነርሱ በታች ያሉ ካህናትን ተልእኮ መፈጸም ወይ ደግሞ መስራት እንደሚቻላቸው ያስረዳል። ይህም ማለት ጳጳሱ የቄሱን ሥራ መስራት ይችላል፣ ቄሱ የዲያቆኑን ሥራ መስራት ይችላል ማለት ነው። በጽርሐ አርያም ወይ ደግሞ መንበረ ብርሃን፣ የብርሃን መንበር፣ ታቦተ ብርሃን፣ የብርሃን ታቦት፣ መንጦላይት፣ የብርሃን መጋረጃ እንዲሁም አራት ጸወርተ መንበር ወይም መንበሩን የሚሸከሙ 24 አጥንተ መንበር መንበሩን የሚያጥኑ መላእክት አሉ። ጽርሐ አርያም የመቅደስ መንበረ ብርሃን የመንበረ መንጦላይት መንበረ መንጦላይቱ ብርሃን የቤተ መቅደሱ መጋረጃ አራቱ ጸወርተ መንበር የአራቱ ሊቃነ ጳጳሳት ወይም የመንበሩ እግሮች 24ቱ አጥንተ መንበር የጳጳሳት የኤጲስቆጶሳት አምሳሎች ናቸው። ይህንን ምሳሌ ባለማድረግ የእመቤታችን የቅድስተ ቅዱሳን የድንግል ማርያም የመጀመሪያው ቤተ መቅደስ በሰኔ 20 በ21 ተከብሮ ይውላል። ይህም በመጽሐፈ ስንክሳራችን ተመዝግቦ እንደሚገኘው ማለት ነው። በቂሳሪያው ሊቀ ጳጳሳት በባስሌዮስ ዘመን እንዲሆነ በእመቤታችን በቅድስት ድንግል ማርያም ስም ቤተክርስቲያን በሰራ ጊዜ በውስጡ የእመቤታችን የማርያምን ስዕል ይስልበት ዘንድ ሰሌዳ ፈለገ። ሰዎችም በአንድ ባለጸጋ ዘንድ ስላለ አንድ መልካም ሰሌዳ ነገሩት። ቅዱስ ባስሌዮስም ሰሌዳውን እንዲሰጠው ወደ ባለጸጋው ላከ። ባለጸጋውም ይህ ሰሌዳ ለልጆቼ ነው አለ። በዚህ ምክንያት ፍቃደኛ ሳይሆን ቀረ። ከዚያም አልፎ በድፍረት በእመቤታችን በቅድስት ድንግል ማርያም ቤተክርስቲያን ላይ የስድብ ቃል ተናገረ። ወዲያውም በድንገት ወድቆ ሞተ። ልጆቹም ፈሩ። ያንንም ሰሌዳ ከብዙ ወርቅና እንቁ ጋራ ወደ ቅዱስ ባስሌዎስ አምጥተው የአባታችንን በደል ያቀልለት ዘንድ ለመኑት። ቅዱስ ባስሌዎስም ያንን ሰሌዳ ወስዶ የእመቤታችን ስዕል ይስልበት ዘንድ ለሰአሊው ሰጠው። እመቤታችን ቅድስት ድንግል ማርያም በሌሊት ራእይ ለቅዱስ ባስሌዎስ ተገለጸችለት። ስዕሏንም በዛ ሰሌዳ ላይ እንዳይ ስል ከለከለችው፣ ከአመፀኛ ሰው እጅ ወስዶታልና። እጅግም ያማረ የመቤታችን ስዕሏ የተሳለበት የሁለት ደናግልም ስዕል የአንዲቱ በቀኝ የአንዲቱ በግራ ሆኖ የተሳለበት ቀይ የሰሌዳ ያለበትን ቦታ ነገረችው። ቅዱስ ባስሌዮስም እመቤታችን ቅድስት ድንግል ማርያም ወደ አመለከተችው ወደዚያ ስፍራ ሄደ። ያንንም ሰሌዳ አገኘው። በዚያች ቤተክርስቲያንም ታላቅ ደስታ መጣ። ከዚህ በኋላ ዳግመኛ በአንድ ጣዖት ቤት ሁለት ምሰሶች እንዳሉ አስረዳቸው። እነርሱም አምጥቶ በመቅደሱ ፊት ለፊት እንዲያቆማቸው በላያቸውም ስዕሏን እንዲያኖሩ አዘዛቸው። ቅዱስ ባስሊዮስም እነዚያ ምሰሶ ሰዎች ያመጣቸው ዘንድ ሄደ። መሰሪያኑም ሊከለክሉት ፈለጉ። ጌታችንም ኃይላቸው እንደመሰሰ እነዚያ ምሰሶች አምጥቶ በቤተ መቅደሱ ፊት አቆማቸው። በላያቸውም የእመቤታችን የቅድስት ድንግል ማርያም ስዕሏን አስቀመጠ። እግዚአብሔርም ከዚያ ምሰሶዎች በታች የውሃ ምንጭ አፈለቀ። በውስጧም የሚታጠብ ሁሉ ካለበት ደዌ ሁላ የሚድን ሆነ። እንዲሁም ከእመቤታችን ከቅድስት ድንግል ማርያም ስዕል በሽተኞች ሁሉ የሚፈውስ የዘይት ቅባት ፈሰሰ። ይህ ሁሉ የሆነው እመቤታችን ቅድስት ድንግል ማርያም ቤተ ክርስቲያኗ በከበረችበት በሰኔ ወር በ21 ቀን ነው። በዚያችም ቀን እንዲሆነ አንድ ሴት መታታጠበች ታጠበች ወዲያውኑም ሁለመኗ በለምፅ ተሸፈነ። ቅዱስ ባስሌዎስም ወደ እርሱ አቅርቦ በእርሷ ላይ የሆነውን ጠየቃል። እርሷም የእህቷን ባል እንደወደደችና እህቷን በመርዝ ገድላ እንዳገባችው ነገረችው። ቅዱስ ባስልዮስም ታላላቅ ሦስት ኃጢአቶችን ሰራሽ፣ ግን ወደ እግዚአብሔር ንስሐ ግቢ፣ ምናልባት በደልሽን ይቅር ይልሽ እንደሆነ አላት። በዚያም ጊዜ ምድር ተሰንጥቃ እንደ ዳታን ዋጠቻት። እርሷም የረከሰች ስትሆን ወደ ቤተ ክርስቲያን መግባትን ፈር ደፍራለችና እኛ በሁላችን የክርስቲያን ወገኖች አምላክን ለወለደች ለመቤታችን ለቅድስት ድንግል ማርያም ለከበረች ለመታሰቢያውም መንፈሳዊ በዓልን ልናደርግ ይገባልና ስለ እርሷ ለአዳምና ለሁላችን ለልጆቹ ድህነት ሆኗልና፣ ይህንንም በዓል ለማድረግ የሚተጋ የተመሰገነ ነው። እርሷን ለመረጣትና ለወደዳት በስጋም እንድትወልደው ላደረገ ለእግዚአብሔር ምስጋና ይሁን። እኛንም በእርሷ በመቤታችን በቅድስት ድንግል ማርያም አማላጅነት ይማረን። በረከቷ ከኛ ጋር ይኖር ለዘላ ዓለሙ አሜን።